ኢህአዴግነት የስልጣን መቆናጠጫ መሳሪያ፣ የጥቅም መሳሪያ አድርጎ የሚያይ ሰው ተበራክተዋል። ወይ ስልጣን ለማግኘት ወይ ያዘውን ስልጣን ለማስጠበቅ ደግሞ ወይ ጨረ ዲሞክራቲክ ይሆናል፣ ወይ ወደ ስነምግባር ምግባር ብልሽትና ስነ ሙስና ይገባል፣ ወይ አድርባይ ይሆናል። ሁሉም ላይሆን ይችላል ግን በርከት ያለ እየተበራከተም የሄደ ቁጥር አለበት። ሲል ሁለተኛ ውጤታማ ያልሆነ ብቃት የጎደለው ሰው የሚሸሙበትና ብቃት እንደሌለው ውጤት እንደማያመጣ እየታየም እየታወቀም ተጠያቂ የማይሆንበት ሁኔታም እየታየ ዝም ይባላል ወይ የበታች አካላትን ብቻ ተጠያቂ ማድረግ፣ ወይ በከፊል ብቻ ተጠያቂ ማድረግ ይታያልና እዚህ ላይ ለውጥ ካልመጣ ይህን በማያደግ የሚፈታ ቁርጠኝነትና የአሰራር ስርዓት እን ቀጣይነት ያለው ካልመጣ እውነት ይቀየራል ወይም የሚል ጥያቄ የሚነሳ ያለ ይመስለኛል። ይህን ነገር ለመፍታት ይሄ ወደ ፓርቲ የሚገባ ሰው ከተራ አባልነት ምልመላ ጀምሮ እስከ ወደ አመራርነት የተለያየ አመራር ደረጃ ማብቃት ላይ የነበረን አመላመል እና የምደባ የሽመት አሰጣጥ የጥራት ጉድለት በተለያዩ ምክንያቶች የሚታወቁ ምክንያቶች እሱን እንደገና እንፈትሸው ስንፈትሸው እንፈትሸው ስላላል እናደለም፣ ካሁን በፊት ግን፣ አሁን ጠንከር ብለን በቁርጠኝነት በማያዳግም እና ካሁን በኋላ ይህን ነገር ካላረምን ደግሞ ኢህአዴግና ስርዓቱ አደጋ ላይ እንደሚወድቅ በተገነዘበና ባመነ መንገድ እንሄድበት። ራሳችንን እዚህ ላይ መስዋዕት እናድርግ። ወደ ሄደበት ሂድ በዚህ መንገድ እንፈትሽ ከላይ ጀምሮ እስከ ታች፣ በዋናነትም እላይ ላይ ያለው ችግር ልዩ ትኩረትና ቀዳሚ ትኩረት በመስጠት ተብሏል። ሁለተኛ የመንግስት ስልጣንም ከዚሁ ጋር ነው። ከፓርቲ ፓርቲው እንደዚህ ከሆነ የመንግስት ስልጣን ደግሞ የባሰ የፓርቲ ካርድ ተይዞ የመንግስት ሹመት ይገኛል። መንግስት ሹመት አንዴ ከተገኘ ደግሞ እርስት ይሆናል ወይ መጠቀሚያ ይሆናል ወይ ለአድርባይነትና ለሌላ ነገር መንስኤ ይሆናል። ስለዚህ ተጠያቂነት ጠንከር እንዲል። አንድ ከተጠያቂነት በፊት ደግሞ ወደ ተጠያቂነት የሚያደርስ ጉለት እንዳይመጣ የሚሸም ሰው፣ ለአመራርነት የሚመለመል ሰው ብቃቱ፣ ዝግጁነቱ፣ ህዝባዊነቱ እና ለውጤት የሚያበቃ መሆኑ የሚረጋገጥበት ነገር በብዙ መንገድ ይፈተሽ፣ በአባሉ ይፈተሽ፣ በአመራሩ ይፈተሽ፣ በምክር ቤቶች ይፈተሽ፣ በህዝብም ይፈተሽ በህዝብ ጫናና ጥቆማና ግምገማ ሳይቀርም በተለያዩ አደረጃጀት የህዝብ ማለት ነው። ስለዚህ ወደፊት የምንከተለው ይሄ ሆኖ የምንጀምረው ግን መጀመሪያ የፌዴራል መንግስት የሽሞት ቦታዎች፣ የከፍተኛ አመራር የሽሞት ቦታዎች እንደገና እንፈትሻቸው። በመስከረም ወር ነው የተወሰነ። ጠቅላይ ሚኒስትሩ የገለጹት ይሄ ነው። ስለዚህ ከላይ ይጀመር፣ ከታች አይደለም። በታችማ ማእት ጊዜ ተፈትሸዋል። ወገደም የተቀጣም ምን የሆነም አለ የተሟላ ባይሆንም። እላይ በሚቀጥለው ወር እስከ ፓርላማ ድረስ የበላይ አካላት ሹመት ከፌደራል መንግስት ጀምሮ ዳግም ይፈትሽ። እያንዳንዱ ሰው ብቁ ነው ብቁ አይደለም፣ አመነት አላ በሰራተኛና በህዝብ ዘንድ አለው በፓርቲው ዘንድ አለው ወይስ የለው፣ ውጤታማ ነው ውጤታማ አይደለም፣ ቢቀጥል ውጤት ያመጣል ተአማነት ይኖረዋል ወይስ የለውም? የሌለውን እናንሳ፣ ወደሚመጥነው ቦታ ይሄድ፣ የሚጠየቅ ከሆነም ይጠየቅ። ይሄን የማድረግ ቁርጠኝነት በቅድሚያ ካላሳየን ላይ ጀምሮ በፌዴራል መንግስት ጀምሮ ይህ ጥርጣሬ ሊወገድ አይችልም ብቻ ሳይሆን ስራውም ወደፊት ሊሄድ አይችልም፣ ችግሮቹም ሊፈቱ አይችልም። ጥርጣሬ የማስወገድ ጉዳይም ብቻ አይደለም፣ ስኬቱን ለማስቀጠል ድክመቶችን ለማራም ይሄ ነው ብቸኛው መፍትሄ፣ ብቃትን ማእከል ያደረገ ቁርጠኝነት ያለው መሸፋፈንና ምናምን የሌለው ነገር እንሂድ ተብሎ ይህን የሚያደርግ ዝርዝር እቅድ፣ ዝርዝር አሰራር፣ ዝርዝር ይህን የሚፈጽሙ አካላት ተሰይመዋል። ጊዜ ሰሌዳ ተቀምጧል። አሰራር እየተቀየሰ ነው።